በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን እንደምንከረማችሁ እንዴት ነው? ከትንሣኤ በኋላ ያለው እንኳን ለበዓለ ፋሲካው አደረሳችሁ አደረሰ። ዛሬ ከትንሣኤ በኋላ ሶስተኛ ቀን ላይ እንገኛለን። ይህም ዕለተ ሠሉስ ነው። ማለትም ለምስጋና ሁለተኛ ለፍጥረት ሶስተኛ ቀን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን መፍጠር የጀመረው በዕለተ እሁር ነው። በዕለተ ሰኑይ ብርሃንና ጨለማ፣ ቀንና ሌሊት የተለየበት ቀን ነው። በዕለተ ሠሉስ ደግሞ እጽዋት አዝሪት የበቀሉበት ቀን ነው። ታዲያ ከትንሣኤው በኋላ ይህ ማክሰኞ ሶስተኛ ቀን ነው። ይህን ማክሰኞን ቤተክርስቲያናችን ቶማስ ትለዋለች። አስተው ማን ትለዋለች አልኳችሁ? ቶማስ ትለዋለች። ቅዱስ ቶማስ፣ በዚህ ቀን በቅዱስ ቶማስ ትሰየማለች ቤተክርስቲያን ለምንድን ነው ካላችሁኝ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለደቀ መዛሙርቱ የተገለጠበት ቀንም ስለሆነ ነው ቶማስ የምትለው። ቅዱስ ቶማር በጦር የተወጋ ጎኑን በቀኖች የተሸከረ እጆችንና እግሮቹን ካላዩ አላምን በማለቱ ክርስቶስ ጣትህን ወደዚህ አምጣና እጆቼ እይ እጅህንም አምጣና ወደ ጎኔ አግባ እመን እንጂ አትጠራጠር ብሎታል። ቅዱስ ቶማስ ጌታዬ፣ አምላኬ ብሎ በመለሰ ጊዜ ጌታችን ኢየሱስ ስላየህ አመንህ፣ ሳያዩ የሚያምኑ ብፁዓን ናቸው ብሎታል። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ እስከ 29 ላይ ተመልከቱ። እንግዲህ ቶማስን ስታዩት የዋህ ተጠራጣሪ እንደሆነ መጽሐፍ ይነግርናል። በቤተክርስቲያናችንም ወፈቀደ ይደቅ ቶማስ እምደመናሁ ይላል። ከጌታ ትንሳኤ በኋላ ቶማስ ሲጸጸት እናየዋለን። ምን ብሎ ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ቶማስ አልነበረም። ታዲያ ዲድሞስ የተባለው ከአስራ ሁለቱ ደቀ መዘሙር አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግቤ ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም ይላል። ከአስራ ሁለቱ ሐዋርያት አንዱ ቶማስ በአራማይክ ዲድሞስ በግሪክ መንታ ማለት በዛች በቤተ ክርስቲያን ታሪክ በህንድ አካባቢ አገልግሎት የሚያገለግል ደቀ መዝሙር ነበረ። ታዲያ ይህ ደቀ መዝሙር ጌታ ተሰቅሏል ሲሉት አላምንም ነበረ። ጌታ ተነስቷል ሲሉትም ደግሞ አላምንም ነበር። አዎ ካላየሁ አላምንም የሚል ነበረ። ልክ እንደዚህ ዘመን በምርምር አይተን ፕሩፍ አድርገን እናምናለን የሚሉ እንደ ሳይንቲስቶች፣ ቶማስም የዚህ አይነት ባህሪ ጸባይ ነበረበት። እና ሐዋርያት ፈርተው ነበር። እንደምታስታውስ ውስጥ ጌታ በዕለት ዓርብ በተሰቀለ ጊዜ ሁሉም ሲያዝ ተበተኑ ነበር። ከዮሐንስ ብቻ አልነበረም። ዮሐንስ ብቻ ነበር እስከ መጨረሻው አብሮት የነበረው። እና ሌሎቹ ፈርተው ተበታትነው በየዋሻው፣ በየባዶ ቤት ውስጥ፣ በየሽሩቅቻው። ቅዱስ ጴጥሮስም እሳት ሲሞቅ አላውቀውም እያለ ይክር ነበረ። ከዛ በፊት ግን ይማማሉ ነበር አንክድም እያሉ እና ታዲያ በመጨረሻ ተሰብስበው በር ዘግተው ባሉበት ቶማስም አብሯቸው ሆነ። እና በተዘጋ ቤት አምላክ ነው ረቂቅ ነው። አስተውሉ ክርስቲያኖች፣ የተዘጋ በር ነው። እንግዲህ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ስለሆነ በተዘጋው በር ገብቷል። ፍጹም ሰው ስለሆነ ደግሞ ይታያል። እና በተዘጋው ቤት ፈርቶ ባሉበት ጊዜ በተሰበሰቡበት መካከል ላይ በመካከላቸው ተገኝቶ ሰላም ለናንተ ይሁን አላቸው። እነሱ ግን ፈሮ ሲፈሩ አይዟቸው አትስሩ እኔ ጌታ ነኝ፣ ክርስቶስ ነኝ፣ ኢየሱስ ነኝ አላቸው። በዚህ ጊዜ ቶማስ አንተ መሆንህን ካላየው አላምን ባለው እና በዚህን ሰዓት ቶማስ ለምን ትጠራጠራለህ ተጠራጣሪ አትሁን ና እያል ይሄ የሆነው ከትንሣኤው በሶስተኛው ቀን ነው። እና ቶማስም በቤተ ክርስቲያን ታሪክ ቶማስ ክርስቶስን የቆሰለውን ሥጋውን ከትንሣኤው በኋላ የነካው ሆኗል። እንግዲህ ክርስቶስ እንዲነካው ፈቀደለት። በዚህ ጊዜ ቶማስ እጁ ተቃጠለች ነው የሚለው። ጌታዬ አምላኬ አለ፣ ሲቃጠል ነው እንደዚያ ያለው። አይ ቶማስ ተጠራጣሪ አትሁን አትሁም እመን እንጂ። ስላይህ ጌታ ያልክ ስለ ቀመስ ጌታ ያልክ። ሳያዩ የሚያምኑ ግን ብፁዓን ናቸዋል። አንድም ክርስቲያኖች ሐዋርያት፣ አብረነው በላነው፣ ዳሰስነው ይላሉ። የማንን እጅ አድርገው? የቅዱስ ቶማስን እጅ አድርገው ነው የዳሰሱት። ዝም ብለው አይደለም። ዳሰነዋል አለ ክርስቶስ፣ ተነስተዋል፣ ዳሰነዋል ያሉት ለዛ ነው። ለዛ እኮ ነው ካህናት የክርስቶስን ስጋ የሚፈትቱት፣ የሚይዙት፣ የሚቆርሱት ለቅዱስ ቶማስ እንዲይዘው ጌታ ስለፈቀደ፣ ስርዓት እንዲሰራለት ስለፈቀደ ነው። ለዛ እኮ ነው ለማርያም መግደላዊት ግን ምንድን ነው ያላት? ገና የተነሳ ዕለት አትንኪኝ አላት። ለምን መሰላችሁ? አትንኪኝ አላት። ለሴቶች ስጋውን ደሙን መፈተት አልተፈቀደም ሲልኮ ነው። ለቶማስ ለካህናት ግን እንደተፈቀደ ለማስተማር ስለፈለገ ነው። ነገር ግን ወደ ወንድሞቼ እጅና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ነው የሚለው እንጂ አትንኪ ናና። እሷ ግን ልትነካው ልትዳስሰው ሄዳ ነበር። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መመልከት ትችላላችሁ። እንግዲህ ገቦ መለኮቱን የዳሰሰች እጁ በህይወት ትነራለች ይላል በህንድ ሀገር ከታቦር ጋር በመርበር ላይ ትኖራለች የሚለው ነው። እንግዲህ ከታቦት ጋራ ታቦር ከፍታ ከሆነች በህንድ ሀገር ላይ ከታቦት ጋራ የቅዱስ ቶማስ እጅ እስካሁን ድረስ ትኖራለች የሚለው ነው። በየአመቱ በመቤታችን በበዓላት ታሪው ሊያድሩ በሚገቡባት ሰዓት ያይዋታል። ዛሬም ድረስ የቅዱስ ቶማስ እጅ አለች። ስለዚህ በጥቅሉ ማክሰኞ ቶማስ ትባላለች ለምን? ቅዱስ ቶማስ የጌታን አካሉን የተወጋው ጎኑን የተቸነከረው ችንካሮ ያለበትን እጁን የዳሰሰበት ዕለት ደግሞ ካህናት ቅዱስ ሥጋውና ክቡር ደሙን እንዲነቁ፣ እንዲቆርሱ፣ እንዲፈትቱ የተፈቀደበትና ስርዓት የሰራበት ቀን ስለሆነ ማክሰኞ ቶማስ ትባላለች። አሁን ለምስጋና ሶስተኛ ቀን ለፍጥረት፣ አራተኛ ቀን ላይ ነዳል።